ማቲያስ ኩኛ የማንቸስተር ዩናይትድ ተጫዋች መሆኑ ክለቡ ይፋ አድርጓል። ለአምስት ዓመታት በስልሳ ሁለት ነጥብ አምስት ሚሊዮን ፓውንድ ማንቸስተር ዩናይትዶች የግላቸው አድርገውታል። ይህ ተጫዋች ፊርማውን ካኖረው በኋላ ይህ የልጅነት ህልሜ የነበረ ክለብ ነው፣ በተለይ አለ፤ በልጅነቴ ከአያቴ ጋር ሆ ሆኜ በቴሌቪዥን የምመለከተው ቡድን ማንቸስተር ዩናይትድ ነበረ፣ እዚህ ቡድን ውስጥ በመቀላቀል የማንቸስተር ዩናይትድም ካለበት ውጤታማ ያለነው ጉዞ ለማውጣት ከቡድን ጓደኞች ጋር እስክገናኝ ድረስ ጓግቻለሁ ሲለም ሀሳቡን ገልጿል። ሌላ አሌክሳንደር አርሎድ ሌላ የሪያል ማድሪድ ተጫዋች የሆነ በተለይ እውቅ የሊቨርፑል የቀድሞ ተጫዋች ነው። አሌክሳንደር አርሎድ በሪያል ማድሪድ ቤት ውስጥ ለመጫወት በጣም እጓጓ ነበረ። ከዚህ በፊት ከሪያል ማድሪድ እንደምገባ አውቆ ነበረ። ከሪያል ማድሪድ ከወጣ ከሊቨርፑል ከወጣሁኝ ሪያል ማድሪድ ነው የምገባው፣ ሌላ ክለብ የምገባበት እድል የለም ነበር ሲልም ነው ዛሬ ሀሳቡን የተናገረው። አርኖልድ በሊቨርፑል በተለይ በርካታ ስኬቶችን ያስመዘገበ ተጫዋች ነው። በሪያል ማድሪድ በቀጣይ 12 ቁጥር በማሊያን በመልበስ ማለት ነው ማድሪዶችን የሚያገለግል ኮኮ ይቅርታ ኮኮብ ተጫዋቻቸው እንደሚሆኑም ነው የተነገረው። ስለዚህ አርኖልድም ፍሎሬንቲኖ ፔሬዝ አድናቆት ሰጥቶታል። በጣም የትምህር ትችል ነበረ። ምክንያቱም አቅሙ አለ። እኛን ግን መርጠ ስለመጣህ እጅግ እናመሰግናለን ሲሉ አንቆለጳው አውስሮታል። በቀጣይ በሪያል ማድሪድ ቤት ውስጥ ይህ ኮከብ ተጫዋች ምን ሊፈጥር ይችላል የሚለው የሚጠበቅ ነው። ከቨንደቭሬናም የናፖሊ ተጫዋች መሆኑ ክለቡ ይፋ አድርጓል። ለሁለት አመት ነው ጌት በናፖሊ ቆይታ የሚያደርገው ከቨንደቭሬና አንድ አመት ግን ተጨማሪ የመቆየት አማራጭ ተሰጥቶታል። ይህ ለአስር አመታት በማንቸስተር ሲቲ በርካታ ዋንጫዎችን አሳክተዋል። አስራ ዘጠኝ ዋንጫዎችን በተለይ በማንቸስተር ሲቲ ደጋፊዎች ልብ ውስጥ እንዲቀመጥ ያደረገው የአውሮፓ ሻምፒየንስ ሊግ ማንቸስተር ሲቲ እንዲያገኝ ትልቅ ሚና ሚና የነበረው ተጫዋች ነው። በተደጋጋሚም የእንግሊዝ ፕሪሚየር ሊግን ዋንጫ አሳክቷል። ኬቪን ደብሬና በቀጣይ ግን የዘንድሮ አመት የጣሊያን ሴሪያ ሻምፒዮን የሆነውን ናፖሊ መቀላቀሉን ነው ይፋ የተደረገው። ሌላ የምናገኘው ተጫዋች የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ቶን ክሌቨርሊ ነው። ቶን ክሌቨርሊ አሁን አዲስ ሹመት ሊያገኝ እንደሆነም ነው ከጥቂት ደቂቃዎች በፊት የወጡ መረጃዎች የሚጠቁሙት። ይህም ሹመቱ የፕሌማውዝ አሰልጣኝ በመሆን ይህንን ክለብ ሊይዝ እንደሚችል ተጠቁሟል። ከግንቦት ወር ላይ በተለይ ከዋትፎርድ ከአስራ አራት ወራት ቆይታ በኋላ መሰናበቱ አይዘነጋም። ስለዚህ አሁን በቀጣይ የፕላይማውዝ አሰልጣኝ የሚሆንበት እድል ሰፊ እንደሆነም ነው እየተጠቆመው። ከክለቡ ጋርም ከመስማማት ላይ መድረሱ ተጠቁሟል። ይህ ተጫዋች በተለይ በአሰልጣኝነት ሚናው ማለት ነው በዋትፎርድ ጥሩ ቆይታን አድርጓል። ከ59 ጨዋታዎች መካከል ግን 20ውን ጨዋታዎች ያሸነፈ የሰላሳ አምስት ዓመት በጣም ወጣት አሰልጣኝ ነው። ስለዚህ ቶም ክሌቨርሊ በቀጣይ ፕሌሞስ አንደኛ ሊግ ላይ ነው የሚገኘው። በዘንድሮ ውድድር አመት ከሻምፒዮንሺፕ ወደ አንደኛ ዲቪዚዮን ወርደዋል። ይህንን ቡድን ወደ ነበረበት ሻምፒዮንሺፕ እንዲሁም ከሻምፒዮንሺፕ ደግሞ ወደ እንግሊዝ ፕሪሚየር ሊግ በማምጣት ተፎካካሪ ያደርገዋሉ የሚለው ተጠባቂ ሁነት ነው። ቶም ክሌቨርሊ ግን በር ላይ ነው የሚገኘው የፕሌሞስ በር ላይ ማለት ነው። ይህም የሚጠበቅ ነው። መርፈኞቹ አርሰናሎች አዳዲስ ተጫዋቾችን ለማስፈረም ጥረት እያደርጉ ይገኛሉ በተለይ ዩክሬሽ ሼሽኮ በቀጣይ አርሰናል የሚመምጠታቸው ጉዳይ አይቀሬ የሚሉ መረጃዎች በስፋት ሲወጡ ነበር ሁለቱም አይደለም ከሁለቱ አንዱ ነው ነገር ግን አርሰናሎች እነዚህን ተጫዋቾች ለማምጣት የገንዘብ ጉዳይ ችግር እንደሆነባቸው በተለይ ከዩክሬሽ ጋር በተያያዘ ዩክሬሽን ለማምጣት አርሰናሎች እስከ ሰማንያ ሚሊዮን ፓውንድ በላይ ወጪ ሊያደርጉ እንደሚችሉም ነው ይህ የተጠቆሙ ስለዚህ በቀጣይ ኮከብ ተጫዋች ወደ አርሰናል የሚመጣበት እድል ይሆናል የሚለው በጣም ተጠባቂ ጉዳይ ነው። ሌላ ከምናነሳቸው ሁነቶች መካከል ጋላታ ሳራይ እናገኛለን። ጋላታ ሳራይ ለሪዛኔ ማስፈረሙን ይፋ አድርጓል። በተለይ ለሪዛኔ በጋላታሳራይ አራት መቶ ሰባ ሺ ፓውንድ በሳምንት ነው ጌጭ እየተከፈለው ቆየት ያደርጋል። ነገር ግን አሁን አይመጣም። በባየር ሙኒክ የዓለም ክለቦች ጨዋታን ያጠናቅቃል። ከሱ ባሻገር ግን የአስቶን ቪላውን ግብ ጠባቂ ኤሚሊያኖ ማርቲኔዘን ማርቲኔዝን ለማምጣት ንግግር መጀመራቸውን ነው እየተጠቆመ ያለው ። ስለዚህ ኤሚ ማርቲኔስ በቀጣይ የጋላታ ሳራይ የሌር ዛኔን በመከተል ማለት ነው የጋላታ ሳራይ ተጫዋች ይሆናል የሚለው እጅግ ይጠበቃል። ይህ ተጫዋች በርካታ ክለቦች ሲፈልጉት ነበረ። ዳግም ወደ እንግሊዝ ፕሪሚየር ሊግ ለመመለስ የሰሜን ለንደኖቹ ክለብ አርሰናል፣ ቶትነሃም እንዲሁም ቼልሲ የዚህ ተጫዋች ተፈላጊ እንደነበሩ አይዘነጋም። እሱ ግን አይ ጋላታ ሳራይ ይሻለኛል በማለት ሌር ዛኔ እዛ ማቅናቱ አይዘነጋም። ያው ኤሚናኖ ማርቲኔስ ደግሞ አሁን የዚህን ተጫዋች ፈለግ ለመከተል ወደ ቱርኪ ሊግ በማቅናት የጨዋታ ጊዜውን ሊያሳልፍ እንደሚችል ተጠቁሟል። ይህ ለማንቸስተር ዩናይትድ ደጋፊዎች ጥሩ አይደለም። ምክንያቱም ኦናናን የሚተካልን ብቸኛው ተጫዋች ኤሚ ማርትኔዝ ነው የሚል ሀሳቦችን ሲያነሱ ያደመጥን ነበር። እሱ ግን ወደ ቱርኪ ሊግ የሚሄድበት እድል የተቃረበ መሆኑን ነው እየተነሳ ያለው። ስለዚህ ያው ዝውውር ነው የምናነሳው ነገር አድማጮቻችንም የሆና ላይሆን የሚለው ደግሞ ክለቦቹ ገብቶ ይፋ ሲያደርጉ የምናውቀው